ኢትዮጵያ የቀይ ባህርና የባህረ ሰላጤው አካባቢ የተመልካች ሀገር ብቻ ሆና አትቀጥልም ሲሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ተናገሩ። ሶስተኛው የቀይ ባህርና የባህረ ሰላጤው አካባቢ ውይይት በአዲስ አበባ እየተካሄደ ነው። አንዷ አለመናን ተጨማሪ አለው የውጭ ጉዳይ ኢንስቲትዩት ባዘጋጀው በዚህ የቀይ ባህርና ባህረ ሰላጤው አካባቢ መድረክ ከሳውዲ አረቢያ፣ ከእስራኤል፣ ከሶማሊላንድ፣ ከተባበሩት አረብ ኤሚሬቶች፣ ከኢትዮጵያና ከሌሎች ሀገራት የተውጣጡ ፖሊሲ አውጭዎች ምሁራን ተገኝተዋል። የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ ኢትዮጵያ ከዚህ በኋላ በዚህ ኮሪደር ያለተሳትፎ የምትቆይበት ጊዜ አይኖርም ብለዋል። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ ነው። በቀጣይ ኢትዮጵያ አሁን ያላትን የኢኮኖሚ እድገት የሰው ሀብት ለማሳደግና ይዛ እንደ ሀገር ለመቀጠል ማንም ባሻው ሰዓት እየተነሳ ይቁም ሌላው የማይችል የተረጋገጠ የባህር በር ያስፈልጋታል የሚለው ጉዳይ ነው። ይሄ ከኢኮኖሚያዊ ፋይዳ ባለፈ ወታደራዊ እና የብሔራዊ ደህንነት ፋይዳ ያለው እጅግ በጣም ወሳኝ የሆነ ሲሪየስ የሆነ ጉዳይ ነው። ኢትዮጵያ ቀይ ባህር ሀገር አይደለችም፣ አይመለከታትም የሚሉ ሀገራት አሉ። ሶ በእንደዚህ አይነት መድረኮች ኢትዮጵያ እያለች ያለችው የቀይ ባሕር ጉዳይ ይመለከተኛል ያገባኛል ብላ ነው። ከነዚህ ሀገራት ተወካዮች መጥተው ተሳታፊዎች መጥተው ሀሳብ ማቅረባቸውና የፖሊሲ ምክር ሀሳብ ማቅረባቸው ኢትዮጵያ ያገባትም የሚለውን ትርክት የሚያፈርስና ያገባታል የሚለውን እና እድሉንም የሚፈጥር መሆኑን የሚያሳይ በዚህ የቀጠናው የምክክር መድረክ የሰላጤውና የቀንዱ የንግድና ኢንቨስትመንት ሁኔታ ላይ እንዲሁም ያላቸው የመልማት ዕድሎች፣ የጂኦ ፖለቲካ ሁኔታ፣ የኢኮኖሚና ደህንነት ላይ ያተኩራል። በኮንፈረንሱ ላይ ንግግር ያደረጉት የዲያስፖር አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ መካከለኛው ምስራቅና የአፍሪካ ቀንድ ቀዝቃዛው ጦርነት እስከመጣበት ጊዜ ጥሩ ግንኙነት እንደነበራቸው አንስተው አሁንም በተለያዩ ዘርፎች መተባበር ያስፈልጋል ብለዋል። ኢትዮጵያ የባሕር ወንብድና ዝርፊያ፣ ሽብርተኝነት ና ህገ ወጥ የሰዎች ዝውውርን ለመከላከል በሙሉ አቅሟ መሳተፍ ትፈልጋለች። እገዛ መስጠት የምትችለው ደግሞ የባህር በር ማግኘት ስትችል ነው። ይህም የቀጠናውን አቅም ለማጎልበት ይጠቅማል። የኢኮኖሚ ደህንነት ስጋቶችን በጋራ ለማስወገድ መስራት ይኖርብናል። ኢትዮጵያ የባህር ወንብድና ዝርፊያ፣ ሽብርተኝነትና ህገወጥ ወጥ የሰዎች ዝውውርን ለመከላከል በሙሉ አቅሟ መሳተፍ ትፈልጋለች። እገዛ መስጠት የምትችለው ደግሞ የባህር በር ማግኘት ስትችል ነው። ይህም የቀጠናውን አቅም አቅም ለማጎልበት ይጠቅማል። የኢኮኖሚ ደህንነት ስጋቶችን በጋራ ለማስወገድ መስራት ይኖርብናል። ውይይቱ የሰላጤውና የቀንዱ ሀገራት ትብብርን ማሰስ የሚል መሪ ቃል አለው። ሌትናንት ጀኔራል ኢመር መኮንን በመከላከያ ሰራዊት ትምህርትና ስልጠና መምሪያ ኃላፊ ባደረጉት ንግግርም ስፍራው የእኛን ሙሉ ተሳትፎ ይፈልጋል ብለዋል። ኢትዮጵያ በዚህ ኮሪደር መሀል ላይ እንደመገኘቷ ደህንነትን ለማስከበር የባህር ላይ ውንብድናንና ሽብርተኝነትን ለመከላከል የኢትዮጵያን ተሳትፎ ይፈልጋል። ከባህረ ሰላጤው ሀገራት ጋር ያለን ግንኙነትን ማጠናከር፣ ወደ ስትራቴጂካዊ አጋርነት ማሳደግ እንፈልጋለን። ትብብርና ደህንነትን ባስቀደመ መልኩ የባህር በር ማግኘት እንደምንፈልግም ማስረዳት እፈልጋለሁ። መሰል መድረኮች ኢትዮጵያ የባህር በር ፍላጎቷን በስርዓቱ ለማስረዳት ይጠቅማታል ተብሏል።